ምንባብ 12 አፄ ልብነ ድንግል የአፄ ልብነ ድንግል አባት በጊዜያቸው እጅግ የታወቁና የተከበሩ ገዥ ነበሩ። አንድ ቀን የኮሶ መድኃኒት ለመጠጣት እቤት ይውላሉ። ይህንኑ መድኃኒት አሰናልፋ እንድታጠጣቸው መልከቀናዋ የቤት አገልጋይ ተቀምጠው በነበረበት ማረፊያ ቤት ገባ ወጣ እያለች ስታገለግላቸው ሳለ በተፈጠረው አጋጣሚ ከሳቸው ትጠንሳለች። የአገልጋይቱን ሆድ መግፋት ያዩ ሚስት እሷን በማስረገፍ ሚስጢሩን እንድታወጣ ያደርጋሉ። ይህ ምስጢር ከተጋለጠ በኋላ በተዘመድ ሁሉ በተፈጠረው ውርደት በመቆጨት የሚፈጠረው ልጅ የአባቱ አልጋ ወራሽ እንዳይሆን በመስጋት ሴራ ይጠነስሳሉ። በተጠነሰሰው ሴራ መሰረት አገልጋዮ የምትወልደው ህጻን አይነ ስውር ሆኖ እንዲወለድ በማለት ሚስቱ የዋይ አገልጋዩን ሆድ በምስጢር በተልባ እንድታሽ ያደርጋሉ። ሴራው እንዲሳካ በተደጋጋሚ የእርጉዟን አገልጋይ ሆድ በተልባ የማሸቱ ተግባር ይቀጥላል። በመጨረሻም ሕፃኑ ሲወለድ አይነ ስውር በመወለድ ፋንታ የተለየ ውበት ያላቸው አይኖች ያሉት ሆኖ ተወለደ። እንደተፈራውም አድጎ አባቱን በመተካት አጼ ለመባል በቃ። በዘሪሁን አስፋው የሥነ ጽሑፍ መሰረታውያን ሁለት ሺህ ዓመተ ምህረት ከገጽ ሰላሳ ሁለት እና ሰላሳ ሦስት ይተገምራል። ከዚህ ምንባብ የተማራችሁትን ሁሉ በኮሜንት ላይ ማስቀመጥ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ። እጅግ ጠቃሚና ለብዙ ነገሮች የሚጠቅማችሁን ቪዲዮዎችን ለማግኘት ሰብስክራይብ ካደረጋችሁ በኋላ ፐርሶናሌሽን ከዛ በፊት ያለውን ደውል ምልክቷ የበራችሁ ኦል የሚለውን በመንካት የዚህ ቻናል ቤተሰብ መሆን ትችላላችሁ። ላይክ እያደሉ ያላደረጋችሁም እንድታደርጉ አመሰግናል።